ሰላም ሰላም፣ እንዴት ናችሁ? አንድ መልዕክት ለማስተላለፍ ነው። በዚህ ሰዓት ብዙዎች እስር ቤት ባሉበት ሰዓት ብዙ ነርሶች፣ ብዙ ጠርቀላል ሐኪሞች ስፔሻሊስት ሐኪሞች እስር ቤት ባሉበት ሰዓት እንግዲህ ሆስፒታል ገብቼ እሰራለሁ ብሎ የሚያስብ የጤና ባለሙያ ካለ ጤናው ይታወቅ፣ ጤናው ይታወቅ። በጣም ነው ማዝ ነው። ብዙዎቹ መብታቸውን በሚጠይቡበት፣ በሚደበደቡበት፣ በሚታሰሩበት በዚህ ሰዓት እነሱን አላኖር ያለብር እሱን ሊያኖረው ከሆነ በጣም ይገርማል። እና ያውም የኮንትራክት ቅጥር ይህንን እሺ ብላችሁ ተቀብላችሁ ወደ ሆስፒታል የምትሄዱ አሸማኒ፣ በጣም በጣም የሚያሳዝንና በጣም በእናንተ ፋፈት ይሰማልና መቼም እናንተ የጤናው ስርዓት እንዲ እንዲቀየርም እንዲሻሻል የማትፈልጉ የእርጎ ዝንቦች ናቸው። የእርጎ ዝንብ። ስለዚህ የማጥበቅ መሆኑ አሁንም እንደዚህ የምታደርጉ ካላችሁ አታደርጉም። በእርግጠኝነት አንድ ፐርሰንት በሀገሪቱ ይህን አታደርጉም ብዬ አስባለሁ። የምታደርጉ ካላችሁ ግን ምንም የሚከፈለው ክፍያ አይጠቅማችሁም። እናንተም የእርጎ ዝንቡ ነው፣ የእርጎ ዝንብ እና ምንም ምንም የምትጠቀሙት ነገር አይኖርም። በእናንተ ግን በጣም እናዝናለን። ይህንን ግን እንደማታደርጉ በእርግጠኝነት ለመመለስ እራሱ የምታስቡ ለመመለስ ገና ለገና ይህ ቦታ ነት የምታስቡ እና እንደዚህ ለመመለስ የምታስቡ ካላችሁ በጣም አሳዛኝ ነው። እና ስለዚህ መንግስትም ሰከን ባለ ሁኔታ ጥያቄዎቹን አይቶ ግብግብ፣ ሰጣ ገባ ከመግባት እና በጡንቻ ከማሰብ ጥያቄዎቹን በስርዓት መመለስ እንዳለበት ይሰማኛል። ስቴይ ስትሮንግ፣ ስቴይ ስትሮንግ።